ሰላም ጤና ይስጥልን፣ ውድ ተከታታዮቻችን እንግዲህ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ውስጥ በሚገኙ እንግዲህ ወራሪው የአብይ አህመድ ስርዓት በንጹሃን ላይ የሚያደርገው ጭፍጨፋ በጣም በአስከፊ የሆነ መንገድ እየተካሄደ ይገኛል። ከነዚህም መካከል ልክ ታህሳስ 23/2017 ዓ.ም በዚሁ አካባቢ እንግዲህ ከከተማ በተወረወረ የቢኤም ከባድ መሳሪያ የምትመለከቷት ህፃን አንድ እግሯን አጥታለች። እስኪ አጠቃላይ ከዚሁም ጋር ተይዙ የተሰዋች ጓድ አለች እና እስኪ ምን ይመስላል የሚለውን ነገር ወላጅ አባቷ ከዚሁ ይገኛል እና እስኪ ያለውን ነገር አጠር አድርጋችሁ እንድታጫውቱን ለማለት ነው። እስኪ ስምሽን እና መቼ ነው ይሄ ነገር የተፈጠረውን የሚለውን ነገር ንገሪ ናይቱ ትንሽዬ ራሔል ጌታቸው ራሔል ጌታቸው የዛሬ አመት መፈረጉ የሰፊ ፓርቲ በትንሹ ጋር እንደዚሆን አንዲት ጓደኛ ተሰውታል። እሺ፣ እናመሰግናለን። እስኪ እንደው ወላጅ አባቷ እንደመሆነ መጠን እንደው እንዴት ነው ይሄ ነገር የተፈጠረው? መቼ ነው? ምን ላይስ ሁኔታ ነው የነበረ? አሁን ያለችበት ሁኔታ እያየ ነው ስለሆነ እስኪ ደግሞ ያለውን ነገር አንተ በደንብ ዘርዘር አድርግ አብራርታ ታጫውተን። እሺ፣ አመሰግናለሁ። እኔ ጌታቸው አንማው እባላለሁ። ያው እኔ ታጋይ ነኝ። በእርግጥ እኛ ትግሉ ሜዳ ነው ያለ ነው። ግን ያው ቢቡኝ ወረዳ ኮረብታ ቀጠና ትባላለች። ልጆች ያሉበት ተመካከል በተወረወረ ቢኤም ከባድ መሳሪያ ነው ልጅ የተጎዳችው። የተጎዳችን በር ላይ እየተጫወቱ ያለ ታናሽ ወንድሟ አንድ እግሯን ይዞ አጠገቧ ቆሟል። እሱም ያው ዛሬ ፍንጣሪ ይገኝበታል አለ፣ ግን ተመስገን እምለው እሱ እንኳን ያው የተሻለ ነው ምንም አይልም አካል አለው። ይቺ ልጅ ግን አካሏን አጥታለች። ያው በአማራ ሕዝብ የመጣ ነው ምንም ማድረግ አይቻልም። አማራ ሆን ብሎ ጥፋ ተብሎ የተወሰነበት ሕዝብ እስከሆነ ድረስ ምንም ማለት ምንም አቅሙም የለንም። በምንችለው ልክ ግን እኔም ታጋይ ነኝ ይችን ልጅ አቅም ያለው ሰው የትኛውም ሰው እርዳታ እንዲያደርግላት የሚል ነው እምለው ማለት ነው። ጓደኛዋ ሙሉ ደሳለኝ ትባላለች ትባላለች የ18 ዓመት ልጅ ናት፣ እና እሷ ተሰውታለች። እንዲሁም ከጭንቅላቷ ላይ ነው ዟት ሄደው እሷ ተለቃቅማ ነው የተቀበረችው፣ ግማሽ ገለዋ በሜዳ ነው የቀረው ማለት ነው። አመሰግናለሁ። ያው እንግዲህ የምትመለከቱት በተደጋጋሚ ወራሪው የአብይ አህመድ ስርዓት በንጹሃን ላይ የሚያደርሰው ጭፍጨፋ አሁንም እንደቀጠለ ነው። እንግዲህ እነዚህ ምንም የማያውቁ ህጻናት አገር ሰላም ነው ብለው የልጅነት እንትና ለማሳለፍ እየተጫወቱ ባሉበት ሰዓት እንግዲህ ወራሪው የአብይ አህመድ ስርዓት በተወረወረ የቢኤም ከባድ መሳሪያ ምታዋት እቺ ልጅ እንግዲህ አንድ እግሯን አጥታለች። ምንም አይነት ቤታቸው መተዳደሪያ የሌላቸው ምስኪኖችና ደካማዎች ስለሆኑ እንግዲህ ሁላችሁም ከኢትዮጵያም ሆነ ከኢትዮጵያ ውጭ የምትገኙ ውድ አማራውያን ኢትዮጵያውያን፣ ሁላችሁም እንደ ማንኛውም ዜጋ የተሻለ ሕክምና የምታገኝበትን መንገድ ሁላችሁም የበኩላችሁን ድጋፍ እና አስተዋጽኦ እንድታደርጉላት ቢያንስ እንኳን የተሻለ ሕክምና አግኝታ እንደ ጓደኞቿ የልጅነቷን ወጣ ገብታ ተጫውታ የተሻለ ትምህርት የምታገኝበትን መንገድ ለማመቻቸት ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ለማለት ነው። እንግዲህ አባቷም እዚሁ ስላለ ልጅቷን በቀጥታ ለመርዳት ለምትፈልጉ ሰዎች ሰውየውን ስልክ ቁጥር በውስጥ የማደርሳችሁ ይሆናልኝ። ሁላችሁም በመተባበር ይህንን እህታችን ይችን ህፃን እንግዲህ የሚቻለውን ነገር ድጋፍ እናድርግላት ለማለት መልክት ጥሪ ለማስተላለፍ ነው። አመሰግናለሁ።